ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሩ ለሰይጣን አጋዞ ለአዳም ሰላም እምዜሰ ኮነ ፍስሃ ወሰላም። ኦሪት ዘፍጥረት ምዕራፍ ሰላሳ ስድስት ከቁጥር አንድ እስከ ፍጻሜ ምዕራፍ። የኤሳው ትውልድ ይህ ነው። እርሱም ኤዶም ነው። ኤሳው ከከነአን ልጆች ሚስቶችን አገባ። የቄጥያዊውን የኤሎንን ልጅ አዳን፣ የኤውያዊው የጽብዖን ልጅ አና የወለዳትን አህሊባማን፣ የእስማኤልን ልጅ የነባዮትን እህት ቤሴሞትን። አዳ ለኤሳው ኤልፋዝን ወለደች። ቤሴሞትም ራጉኤልን ወለደች። አህሊባምም የውስን የዕላምን ቆሬን ወለደች። በከነዓን ምድር የተወለዱት የዔሳው ልጆች እነዚህ ናቸው። ዔሳውም ሚስቶቹን ወንዶች ልጆቹንና ሴቶች ልጆቹን ቤተሰቡንም ሁሉ ከብቱንም ሁሉ እንስሶቹንም ሁሉ በከነዓንም አገር ያገኘውን ሁሉ ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ አገር ሄደ። ከብታቸው ስለበዛ በአንድነት ይቀመጡ ዘንድ አልቻሉ። በእንግድነት የተቀመጡባትም ምድር ከከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ኤሳውም በሴር ተራራ ተቀመጠ። ኤሳውም ኤዶም ነው። በሴር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድም ይህ ነው። የኤሳው ልጆች ስም ይህ ነው። የኤሳው ሚስት የአዳ ልጅ ኤልፋዝ፣ የኤሳው ሚስት የቤሴሞት ልጅ ራጉኤል። የኤልፋዝም ልጅ እነዚህ ናቸው፦ ቴማን፣ ኦማር፣ ስፎ፣ ጎቶም፣ ቄኔዝ ቲምናጽም ለኤሳው ልጅ ለኤልፋዝ የጭንገረድ ነበረች። አማሌቅንም ለኤልፋዝ ወለደችለት። የኤሳው ሚስት የአዳ ልጆች እነዚህ ናቸው። የራጉኤልም ልጆች እነዚህ ናቸው፦ ናሆት፣ ዛራ፣ ሳማ፣ ሚዛ። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የጽብዖን ልጅ የአና ልጅ የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። ለኤሳውም የኡስን የእላማን ቆሬን ወለደች። የኤሳው ልጆች አለቆች እነዚህ ናቸው። ለኤሳው የበኩር ለኤልፋዝ ልጆች ቴማን አለቃ፣ ኦማር አለቃ፣ ስፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ አማሌቅ አለቃ በኤዶም ምድር የኤልፋዝ አለቆች እነዚህ ናቸው። እነዚህ የአዳ ልጆች ናቸው። የኤሳው ልጅ የራጉኤል ልጆች እነዚህ ናቸው። ናሆት አለቃ፣ ዛራ አለቃ፣ ሳማ አለቃ፣ ሚዛህ አለቃ። በኤዶም ምድር የራጉኤል ልጆች አለቆች እነዚህ ናቸው። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። የኡሳ አለቃ የእላም አለቃ ቆሪያ አለቃ። የኤሳው ሚስት የአና ልጅ የአህሊባማ አለቆች እነዚህ ናቸው። የኤሳው ልጆችና አለቆቻቸው እነዚህ ናቸው፣ እርሱም ኤዶም ነው። በዚያች ሀገር የተቀመጡ የሆሪው የሴር ልጆች እነዚህ ናቸው፤ ሎጣን፣ ሶባል፣ ጽብኦን፣ አና፣ ዲሶን፣ ኤጽር፣ ኒሳን። እነዚህ በኤዶ ምድር የሆሪው የሴር ልጆች አለቆች ናቸው። የሎጣን ልጆችም ሆሪ ሄማም ናቸው። የሎጣንም እህት ቲምናጽ ናት። የሶባል ልጆችም እነዚህ ናቸው፤ አልዋን፣ ማኔሃት ኤባል፣ ስፎ፣ አውናም። የጽብኦን ልጆችም እነዚህ ናቸው፣ አይና፣ አና። ይህም አና በምድረ በዳ የአባቱን የጽብኦንን አህዮች ሲጠብቅ ፍሎኖችን ያገኘ ነው። የአና ልጆችም እነዚህ ናቸው፣ ዲሶን፣ አህሊባምም የአና ሴት ልጅ። የዲሶንም ልጆች እነዚህ ናቸው፣ ሄምዳን ኤስባን፣ ይትራን፣ ክራን። የጼር ልጆችም እነዚህ ናቸው ቢልሃን፣ ዘአዋን፣ አቃን። የዲሳን ልጆችም እነዚህ ናቸው ኡፅ፣ አራን። የሆሪ አለቆች እነዚህ ናቸው ሎጣን አለቃ፣ ሶባል አለቃ፣ ጽብዖን አለቃ፣ አና አለቃ፣ ዲሶን አለቃ፣ ኤጽ አለቃ፣ ዲሳን አለቃ በሴር ምድር አለቆች የሆኑ የሆሪያ አለቆች እነዚህ ናቸው። በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም አገር የነገሱ ነገስታት እነዚህ ናቸው። በኤዶምም የቢኦር ልጅ ባላቅ ነገሰ። የከተማውም ስም ዲንሃባ ናት። ባላቅም ሞተ። በስፍራውም የባሶራው የዛራ ልጅ ኢዮባብ ነገሰ። ኢዮባብም ሞተ በስፍራውም የቴማኒዮ አገር ኡሳም ነገሰ። ኡሳምም ሞተ በስፍራውም የምድያምን ሰዎች በሞአብ ሜዳ የመታ የባዳድ ልጅ ሃዳድ ነገሰ። የከተማውም ስም ሃዊት ተባለ። ሃዳድም ሞተ በስፍራውም የምሥራቄው ሰምላ ነገሰ። ሰምላም ሞተ በስፍራውም በወንዝ አጠገብ ካለችው ከርሆቦት ሳኦል ነገሰ። ሳኦልም ሞተ፣ በስፍራውም የአክቦር ልጅ በአልሃናን ነገሰ። የአክቦር ልጅ በአልሃናንም ሞተ፣ በስፍራውም ሃዳር ነገሰ። የከተማውም ስም ፋኡ ነው። ሚስቱም የሜዛ ሀብ ልጅ መጥሬድ የወለደቻት መሄጣብኤል ትባላለች። የኤሳውም የአለቆች ስም በወገናቸው በስፍራቸው በስማቸውም ይህ ነው። ቲምና አለቃ፣ አልዋ አለቃ፣ የቴታ አለቃ፣ አህሊባማ አለቃ፣ ኤላ አለቃ፣ ፊኖን አለቃ፣ ቄኔዝ አለቃ፣ ቴማን አለቃ፣ ኢብሳር አለቃ፣ መግዲኤል አለቃ፣ ኢራም አለቃ። እነዚህ በግዛታቸው ምድር በየመኖሪያቸው የኤዶም አለቆች ናቸው። የኤዶማውያን አባት ይህ ኤሳው ነው። ይቆየን። ወስብሃት ለእግዚአብሔር።